እኔ የብሩኬ ሆድ ውስጥ ያለውኝ የሱን ትግስቱን ሁሉ ነገሩን ተቆጣጥር ያቃሉ እንደምት ነገር ነው ኮም መስለኝ። ግን ደሞ እንደዛ ሳው ውዲ ከንግግሩ ያስታውቃል። ብሩኬ እኮ ለሃይሚ ብሎ ዱባይ ሂዶ በስንት ቀን የተመለሰ ሰው ነው። ይሄ እኮ ትንሽ ነው። እቺ ነገር እኮ ትንሽ ናት።

እነሱ አንድ ናቸው። አዎ ይሁኑ፣ እኛ አያገባንም። ስለዚህ በያቸሁ፣ ግን እኛ እዚህ እየተጎዳን ነው። ስራ ነው ስራ ናት በሉ። እኛ እዚህ እየተጎዳን ነው። ልጆቹ ስራ መሰራት አልቻሉም። አይሜም ይቅርታ ተቀብላ ከታረጉ ይታረጉ፣ ካታረጉ እኛ ግልጽ እና ይቅርታ ከተቀበለች ምን እየሆነ ነው?

ብሩኬን ብዙዎቻችን ማለት ነው ብዙዎቻችን እሱን እያመናጨቅን አይደል? እሱን ዝቅ እያረግን ስለሆነ፣ እሱ ደግሞ እንደዚህ አይነት ሰው እንዳልሆነ እያሳየች ነው። መጨረሻ ላይ ደግሞ ትናገራለች። ያሳየች ነው አይደል? ከሴት ጋር ከሴት ጋር ከሴት ጋር እንገሪች አይደለም እናንተ የምር እኮ ነው አይሜ፣ ይሄም እኮ ቃልድ ወይ ፕራንክ እንዳይመስላት የምሯን ነው የሚታወረው። እዚህ ጋር ለምን ተደጋ ገመባት ነገሩ፣ ፍራንክን ቢሆን ልካለው በእርግጥ ያናዳታል። ግን እሱ አሁን እልህ ነው ያዛት

ሊናገርም ካሁን በኋላ ተቃጥ እያሉ ይህ ለነሱ ብዬ ከስንት እህቶቼ ጋር እየተጣላው ነው። እግዚአብሔር አልናገርም ተናገር ይነኛል። አይ ብዙ ሰው ካለ ጥፋት ጥፋተኛ ናት እያሉ ነው፣ ግን እኔ አላቅም

ሴት ልጅ ብላተኛ ናት። ሁሉም ነገር ማስተካከል ትችላለች። ይም ነገር ዛሬ ማለት ነው ነገር ግን ማቼም አሁን ባሌ ማለት ነው ባሌ የሆነ ነገር ጠርጥሬ እሱን መጠየቅ ከፈለግ እሱ ሄዳለሁ ካአሁን በኋላ አላገኝሽም ብሎ ስንት ጊዜ ብምልም ያኛውን ነገር ጽድት አድርጌ ከመሃል አውጥቼ ምን እንደሆነ እሱ ለእሷ ምን እንደሆነ ሁሉ ነገር ካጣራው በኋላ ዝቅ ብዬ እንኳን ለምኜ ብለምልም ምንም መስሎ አይታየኝም። ይሄን ከጨረስኩ በኋላ ጥርጥር ውስጤ እያለ ወይ ግን ደግሞ ጥርጥር ውስጤ እያለ ምን እንዳላቸው መሃላቸው፣ ጥርጥር ውስጤ እያለ ግን ከሱ ጋር ተደስቼ መኖር አልችልም። በቃ ግን ደግሞ ሰው የፈልገው ነው ባልሽ ነው ምንሽ፣ በቃ እሱ ቲቶሽ ሄደ እሱ አይፈልግሽም ቢሉኝም፣ ባሌ ስለሆነ ወድጄ ዝቅ ብዬ ተንበርቅክ እንኳን ከሱ ጋር ሆናለሁ። በቃ እሺ ያለና አንድ ጥያቄ ሊጠይቅ አንድ ጥያቄ ሊጠይቅ እሺ

ምስጢር ነው ከተባሉ ማለት ነው። ይ ፎቶ ሚዲያ ላይ ያለ ፎቶ ሚሉ ነገሮች ነገር አርጋ እኔ

ምክንያቱም ከዚህ በፊት ኤዮቴ ነሺ ብሎት ነበር ካስታወሳችሁ ማለት ነው። ከዛ ወዲህ ከነግስቱ ደግሞ ብዙ ልጆች ደውሎ ሴቶቹ ዋሻሊ ዋሽቶሻሊ አንቺ የሱ ዮት አደለሽም ብሎ ሲነግሮት ከዛ ብዙ ሰው አስታወሳችሁ አስታውሳችሁ ከዛ ስልኩ በሙሉ አሳያ ከዛ ሶስት መቶ ምናምን

ኤ ቪዲዮ እኮ ስራ ባይሆን ኑሮ ለምን በሚዲያ ይመጣል ስራ እኮ ብር ነው እኮ ምን እልልሻ እ ስራ ነው እ ስራ ነው እሁነሽ መገኘት አለበሽት ሰሪ ተብሎ አለ እኮ በቄ ከዚም በፊት ስንቴ ተናግሮ አለ ብሩኬ ለእዛ ስራ ስለሆኑ ነው እንጂ ስራ ባይሆንማ ገበናቸውን አውጥቶ አይናገሩም ስራ ነው እሄ ስራ ነው

ማኪና ላይ ሹፌሩ አብራም ነው። ቁሩታን የሚያደርሰው አብራም ነው። ከዛ እነሱ ደግሞ ውጭ ላይ ቆሞ እነማናቸው ቅሌ ይለቃቀሳሉ። ውስጥ እኮ ገቢና ላይ ያለው አብራም ነው። ከዛ አን ሶሻል ሚዲያ ላይ አውጥታለች። አሁን እንዴት እንደሚያውቁ ደግሞ እነኝ መርዞች ተንኮለኛ ናቸው። የእውነት አብራም እሷንትቶ ወደ ፅን ከሄደ ማለት ነው የምር በጣም ጨካኝ ወንድ ነው። ገባችሁ? ሴት ላይ እንደዚህ መደረግ

ግን ዱባይ መጥቶ የዱባይ ወጪ እየሸፈኑ ነው። እናቴ ህዝቡ ላይ እየሸቀሉበት ነው። ዱባይ መጥቶ አለ እንደ ብራችሁ እሱን ለመሙላት ነው። አንድ አልጋ ላይ እያደሩ ተለያዩት ትላላችሁ። ጠዋት ጠዋት መጥቶ አንድ ደቂቃ አስር ደቂቃ ቪዲዮ ሲለቁ፣ ማታ ማታ ይጫወታሉ፣ ቀን ቀን ላይ ይለቃቀሳሉ። ስራ ላይ ከሌላችሁ ታፕ ታፕ አርጉና አንድ ሺ አስገቡስቲ ኔትወርክ እንዳይወረወረ፣ ግን እኮ እኔ ብቻ ነኝ እኮ ሌሎቹ የት ሄዳችሁ? አስራ ዘጠኝ ሰው ዛን ጊዜ ፌንት በሎ ፌንት ሆነ ነው ምሰራው፣ ማዳም ቤት ማለት ነው። ፌንት ሲበላ ልጅቷ ደነቀጨትና እኔ እዛ ጊዜ በቃ ሁሉም ነገር አበቃ ብዬ ታብሳ ቆርጫ አለው። ብሩኬ ዱባይ ሄደ፣ አይሚ እንደዛ ያለቀሰች ጊዜ ብዙ ሰው ደሞ አይሚ ሲሰድባት ይ ነው እኔ ይኔ ቢዮንኩስ ምን ሆናለሁ ብዬ አሰብኩ። ገባሽ? አንድ ሴት ሴት ደሞ ያንቺ ኢማም ላይ ያንቺ ይጨምራል። ገባሽ? አንድ ሰው ማለት ነው። ይህ ደግሞ ተገቢ ብያል አስብ። ምን ይቀጥላል እንግዲህ። ኢማም እነሱ እየታመሙ እኛንም እያሳመሙን ነው። እኛ ግን ምን በወጣን ነው ምን ከነሱ ጋራ ወገኖች

እስኪ የአሁኑ ደሞ ጫን ያለች እናት መዲያላ ለም ከዚህ ጦስ ያውጣና ከያም በኋላ እኔ አላያቸውም። ከዛ በኋላ ይረሳቸዋለሁ። እናት እምና እኔ ከእነሱ ጋራ ምን አመረረኝ? የሆነ እኮ የሆነ እኮ እኔ ምልሽ ያለኔ የእውነት አይሚ ሌላ ወንድ ታመጣለች ብዬ ብለሽ ታስባለሽ? ውስጥ እንደዛ እያሰበ ከዚህ በኋላ ዳኒ ታይና ሌላ ወንድ እንዳመጣለሁ ያለች ነበር ትናንት። ኖ ኖ ኖ፣ እሷ ዳኒ እንኳን እሷ ዙራ ማታይም ይሄም ስራ ስለሆነ እንጂ ዙራ ታይ። ደግሞ ሀይሚ ከዚህም በፊት ስንቴ ተናግራለች። እኔ ከብሩክ ጋር የሆነ ነገር መጥቶ በአጋጣሚ ብንጣለም ከሌላ ሰው ጋር በምንም ተአምር አልመጣም ብላለች

በውስጥ ምን እንዳሉ ገባሽ? ሁለት ሴት አንድ ላይ የአስኬደ ነው ልች ያሉ ነው አንቺ የምሬ ነውልልባ ንድ ስሚኝማ ወንድም አደሻደን የወንድምሽ ጸባይ ታቃለሽ፣ ሁሉ ነገሩን ታቃለሽ። ሌላ ወንድምሽ ምን አይነት ባለጌ ነው እንዲህ ነው ብልሽ፣ አጠገብሽ ያለሽው አጠገቡ አንቺ ነሽ፣ አንቺ ነሽ የምታውቂው። ሌሎቹ በአካል የማያውቁት ማንነቱ የማያውቁ እዚህ ላይ ብቻ የማያውቁት ሰዎች ናቸው። የምታምኛል እናንተ ብሩኬ ያስታውቃል እሱ ማይ ባካል ሚያቃች ባካል ብዙ ሰው አሁን እኔ ከኢትዮጵያ ሳልመጣ ብዙ ወንድሞች አሉኝ። ሰፈር እያ ነው ምል በጣም ጥሩ ሰው ነው። የእናቱ በቃላ ሁሉም እንዴት ሴት ልጅ እንደሚያከብር አይቻል። ብዙ ወንዶች አሉ ስትጀምርኮ፣ ብሩኬ ሴት በጣም ነው የምፈራው፣ ሴት ይፈራል እናንተ ለካችሁ። ሌላ ሴት እንኳን ሊያስኬድ ቀርቶ ከእሱ ማለት ነው ደስ ይለን። ብሩኬ ለሃይሚ ብቻ እንግዲህ እኔ እሱ አይኖ ያይም ብቻ ወንድ አለ። ባለቤቴ ሲልሽ በጣም ጠንካራ የናቱ ልጅ የሴት ልጅ ክብር ያለው ሰው ነው። ነገር ብኖር ልጅቷ የሀይሚም የብሩኬም እናት ሆናለች እንጂ ለብሩኬ ፍቅረኛ እኮ አትሆንም። ኖ እሱ ኮብረታላብን እንጂ እኮ ልጅ ነው እኮ። ለምንድን ነው እንደዚህ የሚትሆኑ? እኔ አላናደደኝም፣ ማርያም ምንም። አንቺ እንዲት ያለሽ እንደ ፍቅር እኮ ከመጣ ፍቅር ከያዘው እኮ ልጅ አይልም ትልቅ አይልም

እሷን ነው እንጂ የሚፈልገው። እቺ በየቤቱ በየወንዱ የዞረች እሱን ተውና ያኛው የወንድ ልጅ የምትለው ልጅም አይሆንም አትሆንም ምናምን እያሉ ትላንትና ምን ብላ ሼር እንዳረጋችሁ አያችሁ? ቤቢዬ ምን

እኔ ማ ከአሁን በኋላ እኮ በቃ እኔ እንጃ። ዛሬ ሰላም ያምል በሰላም ይምጡኝ አላችሁ። ሄኒ እዚህ ጋር ማለት ሄኒ ነው። ሄኒ ሀያ ሁለት መጨረሻው ሰባ ስድስት ማለት ነው። እሷ ጥፋተኛ ነሽ ለየሽ ነው ጥፋተኛ። እናንተ በቃ በየሄዳችሁበት፣ ሁለቱንም ጥፋተኛ ነው ማድረግ ያለባችሁ ጌታዬ። የት ቤት እዚህ ቤት ጥፋተኛ ነው እያለ ናት፣ ጥፋተኛ ናት። እሷ የእንትና ናት እኮ እሷ ልጁ ናት። ምን እናንተ ኮመንት ለምን ታነባላችሁ? ለልጁ ዘመድ ሀይሚዬ መሆን ሰላቃታችሁ ብቻ ነው። ሰላቃታችሁ ብቻ ነው አፋችሁ መክፈቱ ደደቡላ ማለት ነው። አስረግጬ ልንገርሽ፣ ሚዲያውን ዛሬ ነገም ትመረዋለች። ሰራዬ አድርጊላት የኔ ቆንጆ። ጨጫቢ ላይእነ እኮ ዝም ብሎ በር ላይ ቆመ ነው የሚያጨበጭፉት። ማንም እኮ የሚሰማቸው የለም። እነሱ ጥፉ፣ ማንም ጥፋተኛ ይሁን፣ በቃ እነሱ ሰላም ይሁንልን። አንድ ላይ የፈለገ ሰው ምን እንደሚሉ አልገባችም። ብሩክ መኪና ስለገዛ ነው አይ የሚሸወዳት ይላሉ፣ ሌላ ቦታ። ስለዚህ እናንተ ተውና ማለት ነው። ቤተሰቡ እነሱ በሰሩበት ስልክ መልሻ አልተባለች? አይፎን ይገዛልሽ፣ ሻይ የጠጣሽበት መኪና ጥሩ ነው። ይሄ ስልኩን መልሽ አሏት፣ አይፎን መልሽ፣ ሻይ የጠጣሽበት ናቸው። እሁነት ጋር ገማ ናቸው። እንደዚያም ኮመንት እንደዚህ የሚኮመንቱት እንደዚህነስት ሚጸፉ ዛሬም ነገም አስረግጭም እነግራቸው። አስራ ሶስት ልጆች አላቸው ሀይኒ ጠላቶች ማለት ነው። ዛሬም ነገር ሚዲያውን የምትመራው ሀይኒ ነች። ሀይኒ ታደሰ ማለት ነው። አሁንም እየመራች ነው። ምን መሰለሽ? ብሩኬ በቀደም ሃይሚን ፕራንክ ያረጋት ልጅቷን አምጥቶ የሃይሚ ፍቅረኛ ባይሆን ምን አገባት ብሎ ዝም ብሎ ይተዋል እንጂ እንደዚህ አይነት ፕራንክ ያረጋታል? ንገርኝ። አሁን በቀደም ብሩኬና ልጅቷ ብሩኬ ሀይሚን ጠርቷት አላደል እንድትናደድ ወይ የሆነ ነገር እንድትላደል እንደ እሷን ያጠራት ፍቅረኛው ባቶን ፍቅረኛው ሀይሚ እሷን ያናደዳት እኮ። ሴና ጀላሊን አዳምጡ ማለት ነው። ዛሬም ነገር እነሱ አንድ ናቸው። እኛ ኋላ ቀሪ ነን፣ ኦዲንስ ነን። ሁለቱንም መደገፍ ሁለቱንም ባንዳይም ማየት። እነሱ ነገ ይተረቃል። ተለያየን አሉ። እነሱ ነገ አንድ ናቸው። መቼም አይለያዩም። መቼም አይለያዩም። መቼም አይለያያቸውም እንግዲህ አንድ ነገር ንገርሽ፣ አንድና፣ አይ ይገባኛል፣ ግን እዚጋ የሚሰሩ ፕራንክ ማለት ነው። የሚ ፕራንክ የሰራች ከሆነ የምር ንግግሩ ማለት ነው የሚያወሩ ካፋች የሚወጣ ነው። እኛ ልባችን የተሰበረ ነው። ገባችሁ? አይሚ እና ብሩኬ ያትበሉ እኛን ልንሞት ነው። እዚህ ጋር ገባችሁ? እነሱ ነገ ይታረቃሉ። እኛን ልንሞት ነው። ተጣሉ ተጣሉ፣ አረፍራንግ ተደረገ አይደለ። ሀይሚ እኮ ብሩኬን ሳታም ነው ቀርታ። አይደለም፣ ይሄ እኮ ትምህርት አለው። የእሱንም ስም ሰሞኑን እየተሰደበ ነበረ። ያንን ነገር ለማጣራት ነው እንጂ አሁንም እኮ ትናንት ነውን አይም እያደረገች ነገር ትናንትንም ማለት ነው። ብሩኬ ከስ የሚደረግ ነገር አደለም። ገባችሁ? በጣም ከምንም በላይ ብሩኬና ቀለበት፣ ቆይ አሁን ቀለበት አሰረች ተባለ። ሃይ ምንሽ ቀለበት ያሰረችው ካሲት ሰራ ምን አገባነኝ? አይ ወይ ቲጂ ካመናታ ኦዴስ ምን አገባ? አይ ቡሩኬ ካመና በኋላ እኛ ምን አገባ? አሰረች አላሰረች፣ አይመለከተና አይመለከተንም።

አይሚ ማለት ብሩኬ ነው። ገባችሁ? ሁለቱም አንድ ናችሁ። ዛሬ ስለተጣሉ ስለተቆራረፉ ይለያዩ ማለት አይደለም። አፍቴ እኮ አረጋግጠው ነግረናል። መቼም አይለያዩም እነሱ ብለዋል። ገባችሁ? ስለዚህ እናንተ ብሩክ የምትዘግዝቁ ሰዎች አቁሙ። አይሚ የምትዘግዝቁ ሰዎች አቁሙ። ብሩክ ጥፋተኛ የምታረጉ ሰዎች አቁሙ። አይሚን ጥፋተኛ የምታረጉ ሰዎች አቁሙ።

እሺ፣ ፈጣን ዳኒ፣ ለምንድነው ባለፈው ብሩክ ሲያገኝ ጊዜ ማለት ነው፣ ከዚህ በፊትም ያየው ነገር አለ? እኔ ዝም ብዬ ነው። ለምን አላለም እዛን ጊዜ? ለምን ከሚስቴ ጋር ፍራንክ ሰራ? ሚስቴ ወሰደ። ሚስቱን ይዞ ገደል ይግባ እንጂ ሚስቴ ሚስቴ። ላይ የምመክራችሁ ነገር ብሩክንና ኃይኔ እንዳትናገሩ፣ ባላችሁ አቅም አሳልፋችሁ ለጠላት አትስጡ። እዛቹ ወደፊት እኔ አይሚ ብሩኬ ወዳለው ግን ግን ሚና ለመሰለሽ ሚና ለመሰለሽ እኔ የተናደርኩ ቦታ ማለት አይሚ በጣም ነው ሞዳት የምር በጣም ከምታስቢ በላይ ማለት ነው የሰው

እንደዛ እኮ ማለት የቻለችው ሀይሜ ሙሩኬ ደግሞ ሶስትን እየደገፋት ነው። ለሶስትአንቺ አሁን እና ሴት ልጅ ናታ። ሴት ልጅ ስለሆነ ሴት ልጅ እንዳትመታም ስ